በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአንድ ወቅት አባ መቃርዮስ ይህንን ታሪክ ተናግሮ ነበር። ወጣት ሆኜ በአንዲት ባት ውስጥ ስኖር የመንደሩ ጸሐፊ ሊያደርጉኝ ፈለጉ። ይህንን ክብር መቀበል ስላልፈለግኩ ሸሽቼ ወደ ሌላ መንደር ገባው። ሸሽቼ ሲሄድም አንድ ሰው አብሮኝ ነበረ። ያም ሰው እኔ በእጄ የምሠራውን እየሸጠልኝ ያገለግለኝ ነበር። በዚህ መሃል በዚያ መንደር የነበረች አንዲት ድንግል ህጋዊ ባልሆነ መልኩ አረገዘች። ማርገዟ በታወቀ ጊዜ ያስረገዛት ማን እንደሆነ ቤተሰቦቿ ጠየቋት። እርሷም ያስረገዘኝ ያ መናኝ ነው ብላ ተናገረች። መንደርተኞችም ይህንን ሲሰሙ መጥቶ ያዙኝ። ጥቀርሻ የመሰለ ማሰሮና ሌሎችንም የወዳደቁ ነገሮች በአንገቴ ዙሪያ አደረጉብኝና በመንደር መሃል እያዳፉ ወሰዱኝ። እየደበደቡኝ ይህ መነኩሴ ልጃችንን አበላሸ ያዙት ያዙት ይሉ ነበር። እስኪ ሞት ድረስ ደበደቡኝ። ከሽማግሌዎች አንዱ ወደ እኔ ቀረበና ሕዝቡን ሕዝቡን ምን መሥራታችሁ ነው? ይህን እንግዳ መነኩሴ እስኪ ሞት መደብደባችሁ ለምንድን ነው ሲል ተቆጣቸው። ያ ያገለግለኝ የነበረ ሰው አፍረት ተከናንቦ ከኋላዬ ይጓዝ ነበር። እርሱንም ይሰድቡት ነበር። ተመልከት ይህን የምታገለግለው መነኩሴ ምን እንደሠራ አየ ይሉት ነበር። የልጃገረሪቱ ወላጆች እርሷን ለመንከባከብ ቃል እስኪገባ ድረስ አትልቀቁት ይላሉ። ልጅቱን ለመንከባከብ ቃል ገብቼ ሲለቁኝ ወደ ባቴ ተመለስኩ። ከዚያም የሚያገለግለኝን ሰው ያሉኝን ቅርጫቶች ሁሉ ሽጥና ለዛች ሴት ስጥልኝ አልኩት። እርሱም እንዳልኩት አደረገ። ለራሴ መቃሪዎስ ሆይ ለራስ ሚስት አግኝተሃል፣ እርሷን መንከባከብ ትችል ዘንድ ካለፈው የተሻለ ሥራ መሥራት አለብህ ብዬ ነገርኩት። ሌትና ቀን እየሠራው የማገኘውን ሁሉ ለእርሷ እልክላት ነበር። የዚያች ሴት የመውለጃዋ ጊዜ ደረሰ። ነገር ግን ለብዙ ቀናት ብታመጥም መውለድ አልቻለችም። መንደርተኞቹም ምንድነው ችግሩ ብለው ጠየቋት። እርሷም ምክንያቱን አውቄዋለሁ። ያንም መናኝ ባላደረገው ኃጢአት ስለ ወነጀልኩት ነው። ያስረገዘኝ እርሷ አልነበረም። ያስረገዘኝስ እገሌ ነው ብላ እውነቱን ተናገረች። በዚህ ጊዜ ያገለግለኝ የነበረው ሰው ተደስቶ ወደ እኔ የሮጠ መጣና የሆነውን ሁሉ ነገረኝ። ያቺ ሴት ያስረገዘኝ መነኩሴው አይደለም እስክትልና እውነቱን እስክትናገር ድረስ መውለድ አልቻለችም። መንደርተኞቹ ሁሉ መጥተው ይቅርታ ሊጠይቁ በዝግጅት ላይ ናቸው አለኝ። ነገር ግን ይህንን ስሰማ ሕዝቡ ስለ እኔ መልካም በማውራት ነፍሴ በውዳሴ ያዝሏታል ብዬ በመፍራት ሸሸው፣ ወደዚህም ገዳም መጣው። አንድ ጊዜ አባ መቃሪዎስ ከገዳም አስቄት ወደ ንጥራ ተራራ አባ ፓምቦን ለማግኘት ወጣ። በዚያ ያሉ መነኮሳት ትክክለኛ መነኩሴ ማን እንደሆነ ጠየቁት። አባ መቃርዮስም እኔ ገና መነኩሴ መሆን አልጀመርኩም፣ ነገር ግን የመነኮሱ መነኮሳትን አይቻልሁ አለና ቀጥሎ ያለውን ታሪክ ነገራቸው። አንድ ጊዜ በበዓቴ ውስጥ ተቀምጬ እያለሁ ሐሳቦቼ ያስቸግሩኝ ነበር። ተነስና ወደ በረሃ ሂድ፣ በዚያም የማሳይህን ተመልከት የሚል መንፈስ መጣ። ነገር ግን ምናልባት ከአጋንንት የመጣ ሊሆን ይችላል ብዬ ከበዓቴ ሳልወጣ ለአምስት ዓመታት ይህን ሐሳብ ስጋደለው ኖርኩ። ይሁን እንጂ ያ ሀሳብ አሁንም ሊጠፋ ስላልቻለ ወደ በረሃ ተጓዙ። በዚያም የተንጣለለ ባሕርና በመካከሉም ደሴት አገኘው። የደሴቲቱም እንስሳት ውሃውን ለመጠጣት መጡ። በእነዚህ እንስሳት መካከል ሁለት ራቁታቸውን የሆኑ ሰዎችን ተመለከትኩ። መናፍስት ናቸው ብዬ ስላሰብኩ ሰውነት የራደ ወደ እኔ ሲመለከቱም በጣም ተንቀጠቀጥኩ። ያን ጊዜ እኛ ሰዎች ነን፣ አትፍራ አሉኝ። እኔም ከየት መጣችሁ? እዚህ በረሃ ውስጥ እንዴት መጣችሁ ስል ጠየኳቸው። የመጣነው ከገዳም ነው። እዚህ በረሃ ውስጥ በአንድነት ለመኖር ተስማማን። ወደዚህ የመጣነው ከአርባ ዓመታት በፊት ነው። አንዳችን ግብፃዊ አንዳችንም ሊቢያዊ ነን ብለው መለሱልኝ። ከዚያም እንዲህ ሲሉ ይጠይቁኝ ጀመር ዓለም እንዴት ናት? በዘመን ብዛት የውሃ መጠን ጨምሯልን? ዓለም በብልጽግና ተመልታለችን? እኔም አው ብዬ መለስኩላቸው። እንዴት ነው መነኩሴ መሆን የምችለው ብዬ ጠየቅኳቸው። በዓለም ያለውን ሁሉ በፈቃድ መተው ካልቻልክ መነኩሴ መሆን አትችልም ሲሉ መለሱልኝ። እኔ ደካማ ነኝ፣ እናንተ የምታደርጉትን ማድረግ አልችልም አልኳቸው። እንደኛ መሆን ካልቻልክማ በባአት ውስጥ ተቀመጥና አልቅስ አሉኝ። እኔም መልሼ የብርዱ ወራት ሲመጣ አይበርዳችሁምን ብየ ጠየኳቸው። እነርሱ መልሰው ይህም መሰሉን ሕይወት ለእኛ የሰጠ እግዚአብሔር ነው። በቀዝቃዛው ጊዜ አይበርደንም፣ በሙቀቱም ጊዜ አያቃጥለንም ሲሉ መለሱልኝ። ለዚህ ነው ገና መነኩሴ ያልሆንኩም ያልኳችሁ። አባ መቃርዮስ በምድረ በዳ እያለ በአካባቢው በብህትውና የሚኖር እርሱ ብቻ ነበር። ከእርሱ በአትራቅ ብሎ በሌላ በረሃ ውስጥ ብዙ መናንያን ነበሩ። አንድ ጊዜ አባ መቃርዮስ ሰይጣንን በሰው ተመስሎ የተቀዳደደ ልብስ ለብሶ በእያንዳንዱ ቀዳዳ የተለያየ የምግብ ዕቃዎች አንጠልጥሎ ሲጓዛ አየው። አባ መቃሪዎስም ሰይጣኑን ወዴት እየተጓዝክ ነው? ሲል ጠየቀው። ሰይጣንም የወንድሞችን ልቦና ለማወቅ የሄድኩ ነው ሲል መለሰ። ታዲያ የእነዚህ ትናንሽ የምግብ ዕቃዎች ጥቅም ምንድን ነው? ሲል ጠየቀው። ወንድሞች ይቀምሱ ዘንድ ምግብ ይዤላቸው እየሄድኩ ነው አለው። አባ መቃሪዎስም ይህ ሁሉ አይነት ምግብ ምን ያደርግልሃል? ብሎ ጠየቀው። አንዱ ወንድም አንዱን አይነት ምግብ ባይወድ ሌላውን እሰጠዋለሁ ያንንም ካልወደደው ሦስተኛውን አቀርብለታለሁ። እንዲህ እያደረግኩ ቢያንስ አንድ የሚወደው ምግብ አገኝለታለሁ ብሎ ነግሮት ከእርሱ ተለየ። አባ መቃሪዎስ ያ ሴይጣን የተጓዘበት መንገድ እያየ እስኪመለስ ድረስ ጠበቀው። በመጨረሻም ሰይጣኑ ተመልሶ ሲመጣ የውና ጤና ይስጥልኝ አለው። እንዴት አድርጌ በጤና ሆናለሁ ሲል መለሰ ሰይጣኑ። አባ መቃሪዎስም ምን ማለቱ እንደሆነ እንዲነግረው ጠየቀው። ማንም አልተቀበለኝም፣ ሁሉም ተቃወሙኝ ሲል መለሰለት። ለአንተ የሚሆን ምንም ሰው ከዚያኛው በረሃ አላገኘህምን? ሲል መቃርዮስ ጠየቀው። በእርግጥ በዚያ የሚኖር አንድ መኖክሲያ አግኝቻለሁ፣ ባይሆን እርሱ እሺ ብሎኛል። ባየን ጊዜ እንደ ነፋስ ሆኖ ተቀየረ አለ ሴጣኑ። ስሙ ማን ይባላል? በማለት መቃርዮስ ጠየቀው። ቴዎድምጦስ ይባላል ብሎ ሴጣኑ በሐዘን መንገዱን ቀጠለ። አባ መቃርዮስ ይህን እንደሰማ ተነስቶ ወደዚያኛው ምድረ በዳ ወረደ። የእርሱን መምጣት እንደሰሙ በበረሃው የነበሩ ወንድሞች ሁሉ የዘንባባ ዝንጣፊ ይዘው ሊቀበሉት ወጡ። እያንዳንዱ መናኒ አባ መቃርዮስ የመጣው እኔ ሊገስጽ ነው እያለ ልቦናውን ዝግጁ አደረገ። አባ መቃርዮስ ግን ሁሉንም ትቶ ቴው ድምጦስ የተባለው መናኒ የቱ እንደሆነ ይጠይቅ ጀመር። መንኩሳቱ የዚያም መናኒ በአት አሳዩትና ወደዚያ አመራ። ቴዎድምጦስም አባ መቃሪዎስን ተቀበለው። ሁሉም ሄደው አባ መቃሪዎስና ቴዎድምጦስ ብቻቸውን በቀሩ ጊዜ አባ መቃሪዎስ ሕይወት እንዴት ነው ሲል ጠየቀው። ቴዎድምጦስም በጸሎት የተነሳ ሁሉም ነገር ደህና ነው ሲል መለሰ። ክፉ ሐሳብ በልቦናህ እየመጣ አይፈታተንህ ምን ሲል ጠየቀው። ቴዎድምጦስም አባ መቃሪዎስን ስለፈራው አይ ሰላም ነኝ ብሎ መለሰለት። አባ መቃሪዎስም ታድለሃል። ተመልከት፣ እኔ ለብዙ ዘመናት በምናኔ ኖሬያለሁ፣ ሁሉም ያመሰግኑኛል። ምንም እንኳን አረጋዊ ብሆን መንፈሰ ዝሙት ግን አሁንም ይፈታተነኛል ብሎ ነገረው። የድምጦስም አባቴ ሆይ ይህማ እኔንም ይፈትነኛል አለው። አባ መቃርዮስም ያ ወንድም ሌሎችም ፍትወታት የተዋጉት መሆኑን እስኪያምን ድረስ በሁኔታው ገፋበት። በመጨረሻም የምትጾመው እንዴት ነው? አለና ጠየቀው። እስከ ዘጠኝ ሰዓት ነው ብሎ መለሰ። ትንሽ ጨምረ ጹም። ወንጌልና ሌሎች ቅዱሳት መጻሕፍትን እያነበብክ በልቡናህ ዘወትር አስባቸው! ተቃዋሚ ሲነሳብህ ስለዚያ ነገር ማሰብ ትተ ስለ ሰማያዊ ነገር አስብ። ጌታ አንተ ሊረዳ ይመጣልና ሲል መከረው። ከዚያም አባ መቃርዮስ ወደ በአቱ ተመለሰ በሌላ ጊዜ ከበአቱ በር አጠገብ ተቀምጦ ሰይጣንን በዚያ መንገድ እስኪያልፍ ይጠባበቀው ነበር ሰይጣንም በዚያ መንገድ ወደዚያኛው ገዳም ለመሄድ መጣ አባ መቃርዮስም የት ትጓዛለህ ሲል ጠየቀው የወንድሞችን ልቡና ለማወክ ሄዳለሁ አለውና ሄደ ተመልሶ ሲመጣ ወንድሞች እንዴት ናቸው ሲል ጠየቀው ካለፈው የከፋ እንደሆነበትና ምንም እንዳልተሳካለት ነገረው አባ መቃሪዎስም ለምን እንደሆነ ጠየቀው። ሁሉም ጽኑዓን ሆኑብኝ፣ በተለይ የገረመኝ ያ ያልኩትን ይቀበለኝ የነበረው መናኒ ምን እንደለወጠው አላውቅም። ሊቀበለኝ በፍጹም አልወደደም። በዚህም ምክንያት ለቀጣዮቹ ዘመናት ተመልሼ ወደዚህ ላለመሄድ ለራሴ ቃል ገብቻለሁ አለው። ይህንም ብሎ መንገዱን በሐዘን ቀጠለ። መቃሪዎስም ወደ በዓቱ ገባ። አንድ ጊዜ አባ መቃሪዎስ አባ አንጦንስ ወደሚኖርበት ተራራ ወጣ። ወደ አባ አንጦንስ ባት ቀርቦ እጁን ጸፋ አባ አንጦንስ ከባቱ ወጥቶ መጣና አንተ ማነ ሲል ጠየቀው አባ መቃሪዎስም እኔ መቃሪዎስ ነኝ ብሎ መለሰ አባ አንጦንስም ወደ ባቱ ተመልሶ ገባና በሩን ዘጋው አባ አንጦንስ የአባ መቃሪዎስን በትዕግሥት ጸንቶ መቆየት ተመለከተና በሩን ከፈተለት መቃሪዎስንም በደስታ ተቀበለው አባ አንጦንስም አንተን ለማየት ለረዥም ዘመን እናፍቅ ነበር ስለ አንተ ብዙ ሰማ ነበርና አለው ለአንድ እንግዳ የሚገባውን ሁሉ አደረገለት ደክሞት ነበርና ያርፍ ዘንድ አነጠፈለት ሲመሽም አባ እንጦንስ ለራሱ ጥቂት የዘንባባ ፍሬዎች ሸመጠጠ አባ መቃርዮስም እባክ እኔም ለራሴ ፍሬዎችን ሸመጥጥ ዘንድ ፍቀድልኝ አለው አባ እንጦንስም በልበርታ አለው ብዙ የዘንባባ ቅርንጫፍ ሰበሰበና ፍሬዎቹን ሸመጠጣቸው ከዚያም ምሽቱን ሰሌን እየታቱ ስለ ነፍሳቸው ድህነት ይነጋገሩ ጀመር። አባ መቃሪዎስ የሠራው ገመድ በበዓቱ መስኮት በኩል ተንጠልጥሎ ነበር። በነጋታው የገመዱን ርዝመት የተመለከተው አባ እንጦንስ ከእነዚህ ደካማ እጆች እንዴት ያለ ጉልበት ተገኘ ሲል ተደነቀ። አባ ሲላ ስለ አባ መቃሪዎስ የሚከተለውን ተናግሮ ነበር። ከአባ መቃሪዎስ ጋር ሰባት ሆነን ለመከር ስራ ወጥተን ነበር። በዚያ ጊዜ አንዲት ባሏ የሞተባት ሴት ከኋላችን እያለቀሰች ትከተለን ጀመር። አባ መቃርዮስ የእርሻውን ባለቤት ጠርቶ ሴትየዋ ምን እንደሆነች ጠየቀው። ባሏዋ ከሰው ገንዘብ ወስዶ የት እንዳስቀመጠው ሳያሳያት ሞተ። አበዳሪው አሁን መጥቶ ገንዘቡን ካላመጣሽ ልጆችሽን ወስጄ ባሪያዎች አደርጋቸዋለሁ አላት ሲል ነገረው። በእረፍት ሰዓታችን እንድትመጣ ንገራት አለው ለእርሻው ባለቤት ሴትየዋ በእረፍት ሰዓታችን መጣች። አባ መቃሪዎስም እንደዚህ ሆነሽ የምታለቅሽው ለምንድን ነው ብሎ ጠየቃት። ባሌ በወለድ ገንዘብ ከሰው ወሰደ፣ ነገር ግን የት እንዳስቀመጠው ሳይነግረኝ በድንገት ሞተ ስትል ነገረችው። ባልሽ የት እንደተቀበረ አሳይኝ አላት አባ መቃሪዎስ እኛን አስከትሎ በሴትየዋ መሪነት ወደ መቃብሩ ተጓዘ። ሴትየዋ ቦታዋን ካሳየችን በኋላ ወደ ቤትሽ እጅ አላት። ከዚያም ወንድሞችን ጸልዩ ብሎ እገሌ ሆይ ገንዘቡን የት ነው ያስቀመጥከው ሲል መቃብሩን ጠየቀው። አጽሙም በቤት ውስጥ ካልጋው እግር ስር ነው ሲል መለሰለት። አባ መቃርዮስም በል እስከ ለተትንሣኤ ባለህበት እረፍ ሲል ተናገረው። ይህንን የሰሙ ወንድሞች ሁሉ በፍራት ተዋጡ፣ በእግሩ ስርም ወደቁ። አባ መቃርዮስ ግን ይህ ሁሉ የሆነው ስለ እኔ ሲባል አይደለም። እኔ ምንም ነኝና እግዚአብሔር ይህንን ተአምር የሠራው ስለ ሴትየዋና ስለ ልጆቿ ሲባል ነው። ይህም ነፍስ ያለ ኃጢአት ብትኖር እግዚአብሔር ሁሉን ነገር እንደሚሰጣት የሚያመለክት ነው አለ። ከዚያ በኋላ ባለዋ ለሞተባት ሴት ገንዘቡ የት እንዳለ ነገራት። እርሷም ወስዳ ለአበዳሪው ሰጠችው፣ ልጆቿም ነፃ ወጡ። ይህን ታሪክ የሰሙ ሁሉ እግዚአብሔርን አመሰገኑ። አባ ጴጥሮስ የተባለው አባት ስለ አባ መቃርዮስ ይህን ተናገረ። አንድ ጊዜ አባ መቃርዮስ ወደ አንድ የታመመ ባህታዊ ዘንድ መጣ። ቀርቦም አንዳች የሚበላ ነገር አግኝቶ እንደሆነ ጠየቀው። በባቱ ውስጥ ግን ምንም ነገር አልነበረም። ታማሚው ባህታዊም ጥቂት ፓፓያ ብቻ አለኝ ሲል መለሰ። አባ መቃርዮስም ማንም ሳያየው ተነስቶ በእርጅና ጉልበቱ እስክንድሪያ ከተማ ድረስ በመጓዝ ለሕመምተኛው የሚሆን ነገር ይዞለት መጣ። አንድ ቀን አባ መቃሪዎስ የሰሌን ዛፍ ቆርጦ ወደ በዓቱ ሲመለስ በመንገድ ላይ ሰይጣንን ረዥም ጠማማና ስለታማ ማጭድ ይዞ አገኘው። ሰይጣንም በያዘው ማጭድ በኃይል ሰንዝሮ መቃሪዎስም መታው፤ ነገር ግን ምንም አልጎዳውም። በዚህ የተገረመው ሰይጣን መቃሪዎስ ሆይ፣ ምን አይነት ኃይል ነው ያለ? እንዴት ባንተ ላይ አቅመ ቢስ ሆንኩ? የምታደርገውን ሁሉ አደርጋለሁ። ትጾማለህ፣ እኔም አልበላም። ሌት ያለ እንቅልፍ ታነጋለህ እኔም እንቅልፍ የለብኝም። አንተ እኔ እንድ ሊያደረግከኝ በአንድ ነገር ብቻ ነው ያም ፍጹም የሆነ ትህትና ነው። በእርሱ የተነሳ በአንተ ላይ አንዳች ስልጣን አጣ ብሎት ሄደ። ከወንድሞች አንዱ ወደ አባ መቃርዮስ መጥቶ እባክህ ለሕይወቴ የሚሆን መመሪያ ስጠኝ አለው። አባ መቃርዮስም ያንን ወንድም ወደ መቃብር ሂድና በሙታን ላይ ክፉ ነገር አድርግባቸው ብሎ ላከው። ሰውየውም በሙታን ላይ ድንጋይ በመወርወር እና በመሳደብ የተላከውን ፈጽሞ መጣ። አባ መቃርዮስም ምን አሉ ሲል ጠየቀው። ያም ወንድም ምንም አላሉኝም ብሎ መለሰ። በነጋታው ተመልሰና እና አመስግናቸው አለው። በነጋታው ያ ወንድም ወደ መቃብሩ ስፍራ ተጉዞ ሙታኑን ሐዋርያት፣ ቅዱሳን፣ ጻድቃን እያለ አመሰገናቸውና ተመለሰ። መቃርዮስም ምን መለሱልህ አለው። ምንም አለ። መቃርዮስም ስትሰድባቸውና በድንጋይ ስትመታቸው፣ ስታመሰግናቸውና ስታወድሳቸው ምንም አልመለሱም። አንተም ለነፍስ ድህነት ከፈለግ እንደ ሞተ ሰው ሆነ ኑር። ሰዎች ክፉ ቢያደርጉብህም ቢያመሰግኑህም ምንም አይሰማ አለው። አንድ ጊዜ አባ መቃርዮስ ከወንድሞች ጋር ወደ ግብፅ ሲሄድ አንድ ልጅ ለእናቱ አንድ ሀብታም አለ፣ እርሱ የወደኛል ለእኔ ጠላው አለው። አንድ ምስኪን አለ እርሱ ይጠላኛል እኔ ወደዋለሁ ብሎ ሲነግር ሰማ ይህን ጊዜ አባ መቃርዮስ እጅግ ተደነቀ አብረውት የነበሩት ወንድሞችም ምን እንዳስደነቀው ጠየቁት እርሱም በእውነት ባለጸጋ የተባለ ጌታችን ነው ነገር ግን እኛ አንወደውም ምስኪን የተባለው ዲያብሎስ ግን እኛን ይጠላናል እኛ ግን ክፋቱን እንወድለታለን ብሎ ነገራቸው አባ ቢጥሞስ የሚከተለውን ታሪክ ከአባ መቃርዮስ እንደሰማ መቃርዮስ ተናገረ። በገዳማ አስቄጥስ በነበርኩ ጊዜ ሁለት እንግዶች መጡ። አንዱ ጢሙ እየተንዠረገገ ሲሆን፣ ሌላው ገና ጢም በማውጣት ላይ ነበር። ወደ እኔ መጥተው አባ መቃርዮስ የት ነው ብለው ጠየቁኝ። ከእርሱ ዘንድ ምን አላችሁ ስል ጠየቅኳቸው። ስለ እርሱና ስለ ገዳማ አስቄጥስ ሰማን፣ ስለዚህም ልናየው መጣን ሲሉ መለሱልኝ። እኔ ነኝ አልኳቸው። እጅ ነሱኝና እዚህ መኖር እንፈልጋለን አሉኝ። ገና መከራ ያልቀመሱና በቅንጦት ያደጉ መሆናቸውን ተመልክቼ እዚህም ለመኖር ይከብዳችኋል አልኳቸው። ታላቅየውም እዚህ መኖር ካልቻልን ሌላ ቦታ እንሄዳለን አለኝ። ወዲያው ለራሴ ለምን አባርራቸዋለሁ? ለምንስ የማሰናከያ ድንጋይ እሆንባቸዋለሁ? በቦታው ያለው መከራ ራሱ በፈቃዳቸው እንዲሄዱ ያደርጋቸው የለምን ብዬ አሰብኩ። ከዚያ መልሼ ኑ ለራሳችሁ በዓት ስሩ አልኳቸው። ቦታውን አሳየንና አንዲት በዓት እንሰራለን አሉኝ። እኔም መጥረቢያ፣ ዳቦ የሞላበት ቅርጫትና ጨው ሰጠኋቸው። ድንጋይ የማውጫውንም ቦታ አሳየኋቸው። ከዚያ ጥቂት ድንጋይ ውሰዱ፣ ከዚያ ረግረግ ስፍራ ጥቂት እንጨት አምጡ፣ ከዚያም ጣራ ስሩለትና እዚያ ቦታ ኑሩ አልኳቸው። ይህን ስላቸው መከራውን ተሰቅቀው ይሄዳሉ ብዬ ነበር። ይባስ ብለው ግን ምንምን ምን አይነት ሥራ መሥራት እንዳለባቸው ጠየቁኝ። እኔም ገመድ መስራት ነው አልኳቸው። በረግረጉ ስፍራ ጥቂት ሰሌን አመጣውና እንዴት እንደሚሠሩ አሳየኋቸው። በዚህም ሰሌን ቅርጫት ስሩ፣ ለጠባቂዎቹም ስጧቸው፣ ለእናንተም ዳቤ ያመጡላችኋል አልኳቸው። ከዚያም ትቻቸው ሄድኩ። የሚገርመው ግን ባለማመንታትና ባለመሰልቸት ያዘዝኳቸውን ሁሉ መፈጸም ጀመሩ። ለሶስት ተከታታይ አመታት ወደ እኔ ዘንድ አልመጡም። በዚህ የተነሳ በሐሳቤ ምን አይነት ሕይወት እየኖሩ ይሁን? ስላጋጠማቸው ጾር ለማማከር ለምን እኔ ዘንድ አልመጡም? ሩቅ ያሉት ሊያማክሩኝ ሲመጡ እዚህ ካጠገቤ ያሉት ለምን ዝም አሉ? ወደ የትም ቦታ ሄደው አያውቁም። ሥጋ ወደሙን ለመቀበል በአርምሞ ወደ ቤተ ክርስቲያን ብቻ ይሄዳሉ እያልኩ አውጣ ወርድ ጀመር። ስለ ሁኔታው ወደ እግዚአብሔር ጸለይኩኝ። የእነዚህን ወንድሞች ሕይወት ይገልጥልኝ ዘንድ ሳምንቱን በሙሉ ጾምኩ። በሳምንቱ መጨረሻ ተነሳሁና ልጎበኛቸው ወደ ባታቸው አመራሁ። በሩን ሳንኳኳ ከፈቱልኝና በአርመሞ ሰላምታ ሰጡኝ። ጸሎት ካደረግን በኋላ አረፍ አልኩ። ታላቅየው ለታናሹ ምልክት ሲሰጠው ታናሹ ወጥቶ ሄደ። ታላቁም ቁጭ ብሎ ገመድ መጎንጎን ቀጠለ። ምንም ቃል አልተነፈሰም። ልክ ዘጠኝ ሰዓት ሲሆን ታናሽ አንኳኩቶ ገባና በታላቅዬው ምልክት ሰጪነት ገበታ አዘጋጀ። ቀጥሎም ከፊታችን በአርምሞ ቆመ። እኔም ተነስተን በገበታ እንሰየም አልኩና አብረን ቀረብን። ምሽቱ ሲቃረብ አባ ትሄዳለህን ብለው ጠየቁኝ። አይ እዚሁ ነው የማድረው አልኳቸው። በአንድ ጥግ ለእኔ ሰሌን አነጠፉልኝ። በሌላ ጥግ ደግሞ ለራሳቸው አነጠፉ። መታጠቂያቸውንና አጽፋቸውን አውልቀው አንድ ላይ ተኙ። ልክ እንደተኙ የሕይወታቸውን መንገድ ይገልጥልኝ ዘንድ ወደ እግዚአብሔር ጸለይኩ! በዚህ ጊዜ ጣራው ተከፈተ፣ ብርሃኑም እንደ ቀን ብርሃን ሆነ። እነርሱ ግን ያንም ብርሃን አላዩትም ነበር። ልክ የተኛው በመሰላቸው ሰዓት ታላቅየው ጎኑን ነካ ነካ አድርጎ ታናሹን ቀሰቀሰውና ተነሱ። መታጠቂያቸውን አስረው እጆቻቸውን ወደ ሰማይ ዘረጉ። እኔ አያቸው አለው እነርሱ ግን አያዩኝም ነበር። በታናሽየው ላይ አጋንንት ዝንቦችም መስለው ሲመጡበት አየው ጥቂቶቹ በአፉ ላይ፣ ጥቂቶቹ በአይኑ ላይ አረፉ። የእግዚአብሔር መልአክ ዙሪያውን ከቦ በነበልባላዊ ሰይፍ ሲያባድራቸው ተመለከትኩ። ወደ ታላቅየው ግን ፈጽሞ አይቀርቡም ነበር። ሊነጋጋ ሲል ተመልሰው ተኙ። እኔም መንጋቱን አይቼ ከእንቅልፍ እንደነቃ ሰው ተነሳው እነርሱም እንደኔ ያደረጉ። ታላቅየውም አስራ ሁለቱ መዝሙራት እና ዜማቸውን ሲል ጠየቀኝ። መልካም ነው አልኩት። ታናሽየው ስድስት ስድስቱ መስመር አንድ እያደረገ እና ሀሌሉያ እያለ አምስት መዝሙራትን አዜመ። በዚህ ጊዜ ከአንደበቱ እሳት እየወጣ ወደ ሰማይ ሲያድርግ አየው። ታላቅየውም በተመሳሳይ ሁኔታ መዝሙራቱን ሲያዜም የእሳት አምድ ተዘርግቶ ወደ ሰማይ ሲወጣ ተመለከትኩ። እኔም በበኩሌ በልቤ የተወሰኑትን መዝሙራት አዜምኩ። ከዚያም ጸልዩልኝ ብያቸው ወጣው። እነርሱ ግን ቃል ሳይወጣቸው እጅ ነስተውኝ ተሰናበቱኝ። ታላቅየው ከፍጹምነት ደረጃ መድረሱን ታናሹን ግን ገና አጋንንት እየተዋጉት መሆኑን ተረዳው። ከጥቂት ቀናት በኋላ ታላቁ አረፈ። ከሦስት ቀን በኋላ ደግሞ ታናሹ ተከተለው። አበው አባ መቃርዮስን ሊጎበኙ በመጡ ቁጥር ወደ እነዚያ ወንድሞች በአት ይወስዳቸውና ኑ የወጣት እንግዶችን የሰማዕትነት ስፍራ እዩ ይላቸው ነበር። አንድ ጊዜ በተራራው ላይ የሚገኙ አረጋውያን አበው ወደ ገዳመ አስቄጥ እስከ አባ መቃርዮስ ዘንድ እንዲህ ብለው መልእክት ላኩ። እባክህ ወደ ጌታ ከመሄድ በፊት እኛን ለማየት ውጣ፣ ያለበለዚያ ሁሉም ሰው ሲያዝን ይኖራል። አባ መቃርዮስም ተነስቶ ወደ ተራራው ወጣ። እዚያ በደረሰ ጊዜ ሁሉም ተሰበሰቡና አንድ ምክር ንገረን አሉት። ወንድሞቼ ኑ እናልቅስ፣ እንባዎቻችን ከዓይኖቻችን እንደ ጎርፍ ይውረዱ እንባዎቻችን የገዛ ሰውነታችንን ወደሚያቃጥሉበት ስፍራ ከመሄዳችን በፊት አላቸው። ሁሉም ወደ ምድር ተደፍተው አለቀሱ። ከዚያም አባ ሆይ ጸልይልን አሉት። ሰዎች የፈጸሙብንን ክፉ ነገር የምናስብ ከሆነ እግዚአብሔርን ለማሰብ የምንችልበት ኃይል እናጣለን። ነገር ግን የአጋንንትን ክፉ ሥራ ዘውትር የምናስብ ከሆነ ጽኑዓን እንሆናለን። አባ መቃርዮስ አንድ ጊዜ የሚከተለውን ታሪክ ተናግሮ ነበር። አንድ ቀን በበረሃ ውስጥ ስጓዝ የሞተ ሰው የራስ ቅል አገኘው። በበትሬ ነካስ አደርገው ያ የራስ ቅል አፍ አውጥቶ መናገር ጀመረ። እኔም አንተ ማን? አልኩት። እኔማ በዚህ አካባቢ የሚኖሩ አረማውያን የቤተ ጣዖታቸው ሊቀ ካህን ነኝ። አንተ በጸጋ የተመላ መቃርዮስ ሆይ በመከራ ውስጥ በሲኦል በመሰቃየት ላይ ላሉት ወገኖች ጥቂት እንኳን በጸለይክላቸው ጊዜ ፋታ ያገኛሉ አለኝ። እኔም ይህ መከራ ምንድነው? ይህ ፋታስ ምንድንነው ብዬ ጠየቅኩት። ያም የራስ ቅል ሰማይ ከምድር የሚርቀውን ያህል የሞላ እሳት ከስራችን አለ። ሁላችንም በእሳቱ ባህር ውስጥ ቆመናል። ከእግር ጥፍራችን እስከ ራስ ጸጉራችን በእሳቱ ተውጠናል። እያንዳንዱ ሰው ፊት ለፊት ለመታያየት አይችልም። የአንዱ ሰው ፊት ከሌላው ሰው ጀርባ ጋር የተጣበቀ ነው። ነገር ግን አንተ ስትጸልይልን እያንዳንዳችን በመጠኑም ቢሆን ፊት ለፊት እንተያያለን። ለእኛ ፋታ ማለት ያ ነው አለኝ። እኔም በንባ ታዋትኩ ይህ ሰው የተወለደባት ቀን ምንኛ የተረገመች ትሁን አልኩ። ለራስ ቅሉም ከዚህ የባሰ ሌላ ቅጣትስ እዚያ ያለ ብዬ ጠየቅኩት። እኛ እግዚአብሔርን ለማወቅ እድል ስላልነበረን የተወሰነ ምሕረት እናገኛለን። እነዚያ አውቀው የካዱት ግን ከኛ በታች ባለው ከፍተኛው የመከራ ቦታ ይገኛሉ አለኝ። አንድ ጊዜ አባ መቃሪዎስ ረዱን አስከትሎ ወደ ናጥራን ተራራ ወጣ። በመንገድ እያለ ደቀ መዝሙርን ከኔ ቀድመ ሂድ ብሎ ላከው። ያም ረድ በመንገድ እያለ የአረማውያን የቤተ ጣዖታቸው ካህን ሲወርድ አገኘውና ድምፁን ከፍ አድርጎ ኦ ሴጣን ከየት መጣ አለው። ያም የአረማውያን ካህን ተመልሶ መጣና ያንን ረድ እስኪሞድ ድረስ ደበደበው። በትሩንም ቀምቶት መንገዱን ቀጠለ። ጥቂት እንደ ተጓዘ አባ መቃሪዎስ ያንን የጣዖት ካህን አገኘውና ወደ እርሱ ሮጥ ብሎ አንተ በመንገድ የደከምክ ሰው እንዴት ነ ሲል ሰላምታ ሰጠው። ያም የአረማውያን ካህን በጣም ተደንቆ በዚህ መልክ ሰላም ትለኝ ዘንድ ከኔ ምን መልካም ነገር አገኘ ሲል ጠየቀው። አባ መቃሪዎስም አንተማ ራስህን በራስህ ማድከምህ ሳይታወቅ ራስህን በራስህ ታደክመዋለ። አለው ያም የአረማውያን ካህን በሰላምታህ ልቤ ተነግቷል። ከሰላምታህም የእግዚአብሔር ሰው መሆንህን አውቄ አለው። የሚገርመው ግን አንድ የማይረባ መኖክሴ በመንገድ ላይ አግኝቶ ሰደበኝ፣ እኔም ለሞት የሚያበቃውን ዱላ አቀመስኩት ብሎ ለመቃሪዎስ መለሰለት። አባ መቃሪዎስም ተደበደበ የተባለው የእርሱ ረድ መሆኑን አወቀ። ያም ካህን በመቃሪዎስ እግር ስር ተደፋና መነኩሴ ካላደረግከኝ በቀር አልተውህም አለው። ከዚያም ያረድ ተደብድቦ ወደ ተጣለበት ስፍራ መጡ። በትከሻቸው ተሸክመውም በተራራው ላይ ወዳለው ቤተ ክርስቲያን ወሰዱት። በዚያ ተራራ የሚገኙ አበው መቃሪዎስና የአረማውያኑ ካህን በአንድነት ሲመጡ ባዩ ጊዜ ተደነቁ። ያንንም ሰው አመነኮሱት። በእርሱም ምክንያት ብዙ አረማውያን ተጠመቁ። መቃርዮስም አንዲት ክፉ ቃል መልካሙን ሰው እንኳን ክፉ ታደርገዋለች፣ አንዲት መልካም ቃል ግን ክፉውን ሰው መልካም ታደርገዋለች ይል ነበር። አንድ ጊዜ አባ መቃርዮስ ከባቱ ውጭ እያለ ሌባ መጣና ያለውን ንብረት ሁሉ በግመል ላይ ይጭን ጀመር። አባ መቃርዮስ ሲመጣ የቀረውን ንብረት በመጫን ሌባውን ረዳው። ሌባው ዕቃውን ሁሉ ጭኖ ሲያበቃ ግመሏን ሊያስነሳት ሞከረ ነገር ግን እምቢ አለችው። አባ መቃርዮስም ወደ በዓቱ ገብቶ አንዲት የተረሳች መኮትኮቻ አመጣና ወንድሜ፣ ግመሏ ይህንንም መውሰድ ፈልጋ ይሆናል ብሎ ጫነለት። ከዚያም ግመሏን እንድትነሳ አዘዛት። ግመሏም ትዕዛዙን አክብራ በመነሳት ጥቂት ከተራመደች በኋላ መልሳ ተቀመጠች። ከዚያም በኋላ ግን እቃው ሁሉ እስኪወርድ ድረስ አልነሳም አለች። ልጄ ሆይ ጌታን ለማገልገል ስትነሳ ነፍስህን ለተጋድሎ አዘጋጃት፣ ልብህን አጽናው፣ ማንኛውንም ነገር በትዕግሥት ተቀበለው። በየቦታው ማንኛውንም ነገር በመልካም ተቀበለው። ማንኛውም ነገር ያለ ፈቃድ እግዚአብሔር አይፈጸምምና፣ የእግዚአብሔርን ፈቃድ ለመፈጸም የምትሻ ነፍስ ከሁሉም በላይ ትዕግሥትን፣ ጽናትንና ተስፋን ገንዘብ ለማድረግ መጋደል አለባት። ከዲያብሎስ ዘዴዎች አንዱ በመከራችን ሰዓት እንድንፈዝ ማድረግ ነው። በዚህ ጊዜ በእግዚአብሔር ላይ ያለንን ተስፋ እናሟጥጣለን። እግዚአብሔር በእርሱ ተስፋ የምታደርግን ነፍስ እግዚአብሔር አይረዳኝም እስክትል ድረስ በመከራ እንድትንገላታ አይተዋትም። ቅዱስ ጳውሎስ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላቸዋል ብሏል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 13። ሰይጣን ነፍስን የሚፈትናት በሚፈልገው መጠን ሳይሆን እግዚአብሔር በፈቀደለት መጠን ነው። በበቅሎ ላይ፣ በአህያ ላይ፣ በግመል ላይ ምን ያህል ሸክም መጫን እንዳለበት ባለቤታቸው ያውቃል። ሸክላ ሰሪውም በእሳት ውስጥ ረዥም ጊዜ ማቃጠል እንዳለበት ያውቃል። በሌላም በኩል በሚገባ ከመጠንከራቸው በፊት ከእሳቱ እንዳይወጡም ያደርጋል። ሰው ስለ ገንዘቡ ይህን ያህል ካወቀ እግዚአብሔርማ ምን ያህል ያውቅ! በእርግጥም በእያንዳንዷ ነፍስ ላይ መጫን ያለበትን የፈተና መጠን ያውቃል። ስለዚህም እያንዳንዱን ለመንግሥተ ሰማያት ብቁ ያደርገዋል። አባ መቃርዮስ በሚያስተዳድረው በገዳማ አስቄስ ታዎሚጦስ የተባለ መነኩሴ ነበረ። ታዎሚጦስ ከገዳም እየወጣ በመንደር ይውል ነበር። ጉዳዩን ሌሎች መነኮሳት ለአባ መቃርዮስ መጥተው ነገሩት። አባ መቃርዮስ ግን ልጄ ንጹሕ ነውና ስሙን በከንቱ አታትፉ ብሎ መለሰላቸው። አባ መቃርዮስ ዝም ሲለው ጊዜ አንድ ቀን ታዋሚጦስ በመንደር ያለች ወዳጁን አስከትሏት ወደ ገዳሙ መጣ። መነኮሳቱም ለአባ መቃርዮስ ነገሩት። አባ መቃርዮስ የመነኩሴው ድፍረት ለመሸፈን የሚያስቸግር በመሆኑና ለሌሎቹም ክፉ አርአያ ስለሚሆን ብዙ መነኮሳትን አስከትሎ ድምፅ እያሰማ ወደ ታዎሚጦስ መጣ። ታዎሚጦስ አባ መቃሪዎስ ወደ እርሱ እንደ መጣ ሲያውቅ በልጅቱ ላይ ቅርጫት ደፋባት። መቃሪዎስ ግን የተሰወረውን ይመለከት ነበር ነበርና የሆነውን አወቀ። ስለዚህም በቅርጫቱ ላይ ተቀምጦ ፈልጓት አላቸው። ተከትለውት የመጡት መነኮሳት ቢፈልጉ አጧት። አባ መቃሪዎስም ንጹሕ ልጄን ለምን ታሙታላችሁ? በሉውጡ የማጫውቱ ነገር አለኝ አላቸውና፣ ወጡ። መነኮሳቱ ከወጡ በኋላ ልጄ እንዴት ሆነ ትኖራል? አለው። በአንተ ጸሎት ጾር ጠፍቶልኛል ሲል ታውምጦስ መለሰ። አባ መቃርዮስ እኔ በሰማንያ ዘመኔ አልጠፋልኝም አለው። ወዲያውም ልጄ ሆይ ፈጣሪ ባንተ ላይ ከመፍረዱ በፊት በራስ ላይ ፍረድ አለው። ታውምጦስም ብፈራነው፣ እንጂ በልጅቷ ላይስ ቅርጫት ደፍቼባታለሁ፣ በቅርጫቱም ተቀምጠህበታል አለው። አባ መቃርዮስም ልጅቱን ከቅርጫቱ ውስጥ አውጥቶ ለምን ይህን አደረግሽ አላት? እርሳቸው አመጡኝ ምን ላድርግ አለችው። ታወምጦስንም ካሁን በኋላ ውለተ መገብ የዮሐንስ ወንጌልን አታስታውግል ብሎት መክሮት ሄደ። አባ መቃርዮስ ከአባት ወጥቶ ሲሄድ ድንጋዮች እየተከተሉት መቃርዮስ በምድር ላይ እንደ አምላክ ሆነ ብለው አመሰገኑት። አባ መቃርዮስ ታላቁ የተወለደው በሶስት መቶ ዓመተ ምሕረት ሲሆን በንጥራን አካባቢ በግመል ይነግድ የነበረ ነጋዴ ነው። በገዳማ አስቄጥስ ምንኩስናዊ ሕይወትን ካደራጁ አበው አንዱ ነው። መጀመሪያ በድቁና ተሹሞ በአንዲት መንደር ውስጥ የምናኔ ሕይወትን ይኖር ነበር። በኋላ ግን ወደ ገዳማ አስቄጥስ በመምጣት በዚያ ገዳማዊ ሕይወትን አስፋፍቷል። ያረፈው በ390 ዓ ም ነው። የአባታችን የአባ መቃርስ ረድኤት በረከት በሁላችን ላይ ይደርብን። በበረሃው ጉያ ውስጥ ከተባለ መጽሐፍ የተገኘ ምስጋና ይሁን አንድ አምላክ ለሆነ ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላዓለሙ አሜን።